ሀይ ገዝ አሰላም አሌይኩም ወረህመቱላሂ ወበረካቱ። ሰላም ጤና ይስጥለኝ የተከበራችሁና የተወደዳችሁ ወደ ሀገሬ ልጆች በሙሉ እንዴት አላችሁ? ሰላም ነው ወይ? ከኔ ጋር ሁሉም ሰላም ነው አሕመድላሂ ወሽኩር። እናንተስ እንዴት አላችሁ? በያላችሁበት ሰላማችሁ ይብዛ፣ ክፉ አይንካችሁ፣ ፈጣሪ ጤንነታችሁን ይስጣችሁ። ከጤንነት የበለጠ ሀብት የለም። የልብ የሚያናግረውም እንደ ልብ የምናገረውም ጤና ሲኖር ነው ማለት ነው። ሀባይ ያላችሁበት ክፉ አይንካችሁ፣ ፈጣሪ ይጠብቃችሁ እና ዛሬ ደግሞ እየላችሁ የመጣሁት መጀመሪያ ላይ ያስቀመጥኩት ነገር በጣም ያሳዝናል። አይ ቲንክ ብዙዎቻችሁ ያኔ ያው ተከታተሏቸዋላችሁ ግን ግን ዛሬ የሚያሳዝን ነገር ፖስት ተዋየሁኝ ማለት ነው። የሚያሳዝን ነገር በጣም ከባድ ነው። በተለይ አሁን ላይ የምናየው ነገር የሚያሳዝንም ነው። የሚያስከፋ፣ የሚያስጠላ፣ የሚደብር ነው። አላህ ከእንደዚህ አይነት ነገር ቅስም ከሚሰብር ነገሮች ይጠብቀን። ላለሁ ጋይዝ፣ በተረፈ ደህና ናችሁ? እኔም ደህና ነኝ። እናንተም ደህና እንደምትሆኑ ተስፋ አደረጋለሁኝ። አላህ ይጠብቃችሁ፣ ከማትፈልጉት ነገር አላህ ይጠብቃችሁ ማለት ነው። ጋይዝ፣ እንግዲህ ኢክራም ደግሞ ዛሬ አዝና ጓደኛዋ፣ ልበል ወለጮኛዋ፣ አላቅም። ብቻ እናንተ እንደፈለጋችሁ አድርጉት ፖስት አድርጓታል። ያለቀሰች ይመስላል እንግዲህ ድራማ እንደሆነ ተስፋ እናደርጋለን። የምር በጣም ነው የሚያሳዝነው። አይታችሁት ከሆነ ጽሁፉን እንግዲህ እንዲያያችሁት ነው አይታችሁታል። ሁላችሁም ታነቡታላችሁ ብዬ ተስፋ አረጋለሁኝ። በየን ስለሆነ ማለት ነው። እና ያው የሚያስጠላ ነው። ለምን እንደዚህ እንደሆነ አላውቅም። እንዴት ሰው የማይፈልገውን ነገር ሊያደርግ ይችላል? እንዴት አለፍላጎቱ ሊሆን ይችላል? ዛሬ ከቶም ደግሞ እንደዚህ የሜዳ ሰው እንዲሁም ደግሞ ጉንፋን ይዞኛል። እኔ ጉንፋን አይለቅም እኮ ባይዘው ወይ ለምን እንደሆነ አላቅም። እንደገና ደግሞ በዚህ ሰዓት ያኔ መብት አለን አይደለም? አናችንም ሰዎች ቢሆን መብት አለን እንኳን አይደለም? እንደዚህ ነፍስ ያወቀ እንዲሁም ደግሞ ለራሱ ራሱን የሚችል ለቤተሰቦቹ የሚተርፍ ሰው ለቤተሰቦቹ አርአያ የሚሆን ሰው መብት አለው አይደለ? ለምን እንደዛ እንሻላ? ያ ድራማ እንደሚሆን ተስፋ እናደረጋለን፣ ወይም ደግሞ እንደዞም ሆኖም እያለ የተስተካከለ ወይም ደግሞ ሊስተካከል የሚችል ነገር ሊሆን ይችላል። ባላህ ተስፋ ማለት ነው እና ጽሑፉን አይታችሁታል። ለምን አልኩ? እኔ ደግሞ እንዴት ለምን እንዴት ሊሆን ይችላል? በግድ ነው ወይ? እንደገና ደግሞ ከዚህ በፊት እሷም ተናግራለች። ትዳር በውለታ አይደለም፣ ለዛኛው የሚሆን ለዚህኛው ትዳር በውለታ የሚሆን ነገር አይደለም። አደለም በፍላጎት እና እንዲሁም ደግሞ ያኔ የሚፈለገው ሰው መሆን እንዳለበት ነው። እንግዲህ እየገባን ያለው ማለት ነው። በጣም ነው እኔ ያዘንኩት በእርግጥ ሳየው ማለት ነው። ውሸት እንደሚሆን ተስፋ አደርጋለሁ ማለት ማንም ሰው የማንንም ሐዘን አይፈልግም አደለ? በጣም ነው የሚያሳዝነው። የምር ሐቂቃ እንደዛ ከሆነ በጣም ነው የሚያሳዝነው ማለት ነው። ሌላው ነገር ደግሞ ሌላም የፖሰትኩት ነገር አለ እንዲሆን ይመችም በጣም ያው ደስ ስለሚሉኝ እንዲሁም ደግሞ አይ ቲንክ አስተማሪም ነገር ስላለው ይጃቸው እመጣለሁ ማለት ነው። እንዴ እነዚህ ልጆች ተጋቡ እንዴ ሲላል እንዴ ወንድሙ እየው ነበር እኮ ሊያገባ ነው ምናምን ሲሉ የሰማሁት ሰሞኑን ማለት ነው። ወንድሙ እየው ታላቅ ወንድሙ የብሩክ ታላቅ እና ነበረ ሲሉ የሰማሁት ሰሞኑን ማለት ነው። ምን ነው እነሱ ሆነው ቁጭ አሉ እንዲ ወይ ሰፕራይዝ ሊያደርጉ ነው ወይስ ሚዜ ልትሆን ነው ልበል? አላውቅም። ብቻ ያው ሙሽራ ነው የሚመስሉት፣ ያው እንዳያችሁት። አይደለም እኛ ሳናቅ ሊጋቡ ሳትነግሩን፣ አረ የማይታሰብ ነው። አሮ ወይኔ እምህም ዛሬ ደግሞ እንዲህ አድርጓቸዋል። በነገራችን ላይ እኮ እነሱ ሳይሆኑ ያው ሶሻል ሚዲያ ያለ ሰው የሚወዳቸው ሰው ነው እንደዚህ የሚያቀናብራቸው ማለት ነው፣ በነገራችን ላይ ከዛም በሻገር ደግሞ ያው ሰርግም ስላለ በዛው አጋጣሚ ማስታወቂያ እንስራ ብለውም ሊሆን ይችላል። በእርግጥ ይጋባሉ እንሻአላ የሆነ ጊዜ እናያለን። እንደዚህ እኮ ነው ማለት ነው። የዛሬው ግን ያው ማስታወቂያው ነው ተስፋ የማረገው ነው ሊሆን የሚችለው ማለት ነው። ያምራሉ፣ ያምርባችኋል። አሁንም ቢሆን አሪፍ ነበረ ወይ አንድ ላይ አድርጉትና አንድ ላይ ብሉ አይሻልም? አንድ ላይ ቢያበሉን አይሻልም? ሰርጉን ደስ ይል ነበረ። አዎ ወጭ ተማውጣት ሁለት ጊዜ በኑሮ ውድነት፣ ወይስ እዛ ጋ ኑሮ ውድነት የለም? እንደዛ ከሆነም አሪፍ ነው። ተራ ተራ መብላቱ ጥሩ ሆኖ እያለ ግን አጠቃላይ አለ አይደለ፣ ወጭ ለመቀነስ አንድ ላይ ቢሆንም አሪፍ ነው። በአይነኝ እኔ ግን ደግሞ ያምራሉ፣ በጣም አምሮባችኋል። ሚዜ ወይም ደግሞ ይመስለኛል እንደዚህ አይነት ነገር እና እኛን ሳይጠሩማ እኛን ሳያሳውቁማ ሰርግ ይሰረጋል ብዬ እነሱ አላምንም። ያው በጣም ነው የሚያምሩት፣ ቢጋቡ መቼም እኛ የሚዲያ ሰዎች ማለት ነው፣ ተመልካች ኦዲየንስ የሚለው ቢጋቡ። አንድ ሰው እኮ በነገራችን ላይ ማለት ነው አንድ ሰው የሚጽፈው ኮሜንት በአስር እጥፍ የተለያየ ነው። ይህን ታውቃላችሁ? በአስር እጥፍ የተለያየ ነው ማለት ነው። እና እነዚህ ኞች ደግሞ አእምሮባቸው ደስ ብለው ሲመጡ፣ እነዚህ ኞች ደግሞ ትንሽ የሚያስከፋ ነገር አለ። እንደምስተካከል ተስፋ እናደርጋለን። ማንሰው ሰው ሲከፋው ደስ አይልም አይደል? ደስ አይለኝም እንዴ ኔ